በዚህ ቪዲዮ ስለ የመጨረሻ ጥርስህን ወይም የጥበብ ጥርስህን ካላስወጣ ምን አባቱ ነው የሚሆነው? ዴዣቡ ማለት ምን አባቱ ማለት ነው? ቅርንፉድ ውሃ መጠጣት ብትጀምር ምን አባቱ ይፈጣ? የመጨረሻ ጥርስህን ወይም የጥበብ ጥርስህን ካላስወጣ ምን አባቱ ነው የሚሆነው? ቆይ እስካሁን ሰብስክራይብ አላደረጋችሁ? አረ ሰብስክራይብ አድርጋችሁ ጀምሩ። አለቀለ። በቃ እነዚህ የተረገሙ የመጨረሻ መንጓጋዎች ወደ ኋላ ተገልብጠውና አብዛኛውን ጊዜ ደግሞ ወደ ጎን ያድጋሉ። ይህ ሲሆን ልክ እንደ ጉልበተኛ ሌሎችን ገፍትሮ እንደሚያልፍ ቆንጆ ጥርሶችን ይገፋቸዋል። ይህንን ማድረግ ካልቻሉ ደግሞ ድድህን መሀል ላይ ይቆልፉና ባሪያቸው ያደርጉሃል። በጠበቅክ ቁጥር የበለጠ ያጠብቁሃል። በህመሙ ስታለቅስና ሰልችቶ ቀዶ ጥገናውን ስታደርግ የአፍ ውስጥ የቀዶ ጥገና ሐኪም እነዛን የተረገሙ ነገሮች ለሁለት ይተረትራቸውና ጎትተው ካወጣቸው በኋላ ያኔ ተ ረገመ ቦታህን ይሰፉታል። ተጠንቀቅ። አስነጥሶህ ወይም ስት ምግብ እትይዘው ያንን የተጋለጠውን አጥንትና ነርቭ የሚከላከለውን የረጋ ደም ልታነሰው ትችላለህ። ይሄ ደግሞ ድራይ ሶኬት ወደሚባል ነገር ይመራል። በፈጣሪ ስም እጅግ በጣም የሚያም ነገር ነው። እነዚህ ጥርሶች ህይወትን ሊያመሰቃቀሉ የሚሞክሩበት ምክንያት ለአያቶቻችን በጣም አስፈላጊ ነበሩ። ምግባቸው ጠንካራ ነበር። ለምሳሌ ጥሬ ስጋና ለማኘክ የሚከብዱ እጽዋት። አሁን ግን ሁሉም ነገር የተረገመና ለስላሳ ስለሆነ የእኛ ጎስቋላ መንጋጋ እየተ ተለወጠ በመምጣት ትንሽ ሆኗል። ይሄ ደግሞ ለመጨረሻ ጥርስ ምንም ቦታ የለውም። ስለዚህ መንጋጋ ልክ እንደ ተበሳጨ ወላጅ አባሮ ያወጣቸዋል። እድለኛና የተረገምክ ከሆንክ የጥበብ ጥርሶች አይጠሉህም እናም በስርዓት ይበቅላሉ። በሚያሳዝን ሁኔታ ይሄ አስራ አምስት ፐርሰንት ብቻ ነው። ዴዣቡ ማለት ምን አባቱ ማለት ነው? አንድ ክፍል ውስጥ ገብታ ድንገት ቆያንዴ ይህን የተረገመ ቅጽበት ከዚህ በፊት ኖረው የለ እንዴ የሚል ስሜት ይይዛሃል። አንዳንዶቹ ይሄ በትይዩ አለም ወይም በፓራሌል ዩኒቨርስ ላይ የተፈጠረ ችግር ነው ልክ በሌላ አለም ላይ ያለው መንታ ይህንኑ አሽቃባጭ ነገር በተመሳሳይ ሰዓት የሰራው ይመስላል ይላሉ። ሌሎች ደግሞ ካለፈ ህይወት የሚመጣ ትዝታ ነው ብለው ያስባሉ። ልክ ነፍስ የኢንተርኔት ፍለጋ ታሪኳን ማጥፋት የረሳች ይመስል። አሪፍ ንድፈ ሀሳቦች ናቸው፣ ግን እውነተኛ ጉድ ይሄ ነው። ይሄ ማለት አንጎልህ የትዝታ ፋይሎችን ሲያምታታ የሚፈጠረው ትንሽ ስህተት ነው። አሁን እየሆነ ያለውን ነገር ከተከማቹ ትዝታዎች ጋር ይደበላልቀዋል። ስለዚህ ምንም እንኳን አዲስ ነገር ቢኖርም ድሮ የምታውቀው ይመስልሃል። በአጭሩ አንጎልህ ይፈሳል። እናም ምንም እንኳን ይሄ የተረገመ ነገር በፍጹም ሰርተኸ የማታውቅ ቢሆንም ይህን ነገር ከዚህ በፊት ሰርተኸዋል ይልሃል። ስለዚህ ቅርንፉድ ውሃ መጠጣት ብትጀምር ምን አባቱ ይፈጠራል? ያሰነፍ ማንነት ከሚያስበው በላይ ነገሮች ይፈጠራሉ። እመነኝና እንጀምር። ቆይ ሰብስክራይብ አድርጋችሁ አርጉ። አንደኛ ያንን የተረገመ የሆድ መነፋትህንና ጋዝህን ሆድ እቃህ ላይ ይደፈጥጠዋል። ስለዚህ እንደ ፊኛ ተነፍተ መዞርህ ያበቃል። ያበቃል። ሁለተኛ የመገጣጠሚያና የጡንቻ ህመም። ይህች ባለጌ ነገር ህመምህን ከዚህ ጥፋ ብላ በምታባረር የህመም ማስታገሻ አስማት የተሞላች ነች። ሶስተኛ አበባ ሊገድል የሚችል የአፍ ጠረን አለህ። ለ የቅርንፉድ ውሃ ከባድ የሆነ የጸረ ባክቴሪያ ኃይል ስላለው ያንን ቆሻሻ አፍህን ያድስልሃል። ድድህም የበሰበሰ ነገር እንዳይመስል ያደርገዋል። አራተኛ የበሽታ መከላከል ስርዓትህን ልክ ስቴሮይድ እንደወሰደ ሱፐርማን እንዲሰማው በሚያደርጉ አንቲኦክሲደንቶች የተሞላ ያደርገዋል። አምስተኛ ከመተኛት በፊት ጠጣው እና ያንን ከመጠን በላይ የሚያስበውን፣ የሚጨነቀውንና ዝም ማለት የማይችለውን የተረገመ አንጎልህን ያረጋጋዋል። ስለዚህም እውነተኛ እንቅልፍ ትተኛለህ። ስድስተኛ የደም ስኳር መጠንህን ያስተካክላል ይላል። ይሄ በተለይ አመጋገብ ዘጠና ፐርሰንት ዶናትና ሌላ አሽቃባጭ ነገር ከሆነ በጣም ምርጥ ነው። ሰባተኛ ያንን የማይረባ ሰውነትህን ከመርዝ ያጸደዋል። መርዛማ ነገሮችንና ጥገኛ ተዋሲያንን ጠራርጎ ያስወጣል። ጉበትህም ያን ያህል እንዳይጠላህ ይረደዋል። ስምንተኛ አክታ ያለብህ የቅርንፉድ ውሃ ያንን ጉድህን ያጸደዋል። ስለዚህም በመጨረሻ እንደ አህያ ሳታን አፏ በስርዓት መተንፈስ ትች ቆይ ልታጥፈው ነው